ጠፍተናል። ተርሚናል ላይ ጠፍተናል። ኧረ ሰውዬ፣ ይሄማ ቅድም ወጣን እኮ እኛም ብሎ ቱሪስቶች ይህን ዓለም ደግሞ ዛ ነው ቀረበ ነው በዚህ በመሀል ያልፋል ያአላ ይህን ማፕ አያችሁታ። የሙሉ ቶኪዮ የባቡር ጣቢያ ማፕ መስሎ ነበር፣ ግን የአንድ ሜትሮ ማፕ ነው። ይሄ ነው የሙሉ ቶኪዮ ማፕ። መሀል ላይ ያለው ስቴሽን ሽንጂኩ ነው። ይሄ ስቴሽን በዓለማችን ቁጥር አንድ ቢዚ ስቴሽን ነው። በቀን እስከ 3 ሚሊዮን ሰው እዚህ ስቴሽን ላይ ይንቀሳቀሳል። 3 ሺህ አይደለም፣ ሰላሳ ሺህ አይደለም፣ 3 መቶ ሺህ ሰው አይደለም፣ 3 ሚሊዮን። ሁለተኛ ቢዚ ስቴሽን ራሱ ሰባት መቶ ሺህ ሰው ነው የሚያስተናግደው። እንዴት አድርጌ የዚህ ስቴሽን ውስጥ ራሴን እንዳገኘሁት ባላውቅም ግን ሳላስበው ገብቼ ጠፋሁ። እኔ መንዳል አልገባኝ። አህለን ወሰህለን ነቢል ነኝ በሌላ ቪዲዮ ተመልሼ መጥቻለሁ። ቀንሶስ ጃፓን ቶኪዮ ሽንጁኪ የሚባል ቦታ ነው ያለሁት እና ብዙ ቱሪስቶች የሚበዙበት አካባቢ ነው። ቱሪስቶች የሚበዙበት ምክንያት አንደኛ ለሾፒንግ የሚመች ቦታ ነው። ሁለተኛ ደግሞ የጃፓን እንደዚህ የተለያዩ የትራዲሽናል የሆኑ ምግቦችን የምታገኙበት ቦታ ነው። ሶስተኛ ደግሞ ያምራል። እንደዛም የሆነ ኢንተርናሽናል የሆኑ ብራንዶችንም ሾፕ ለማድረግ ከፈለጋቸው ሎካል ብራንዶችም እዚህ ዘጭ ናቸው። ሞሎቹ ምናምን እብድብድ ዛሬ ከባለፉት ቀን ትንሽ ሙቀት አለ። ትንሽ ሙቀት አለ። ሰው ራሱ እንደዚህ ቲሸርት፣ ነጃፖን ቁምጣ ምናምን አርጎ እየተንቀሳቀሰ ያለው እና አሁን እየደበረ ነው። እኔ አልወድ ሙቀት፣ ሙቀት ያለበት ሀገር ምናምን በጣም የሚጨንቀኝም የሚያስጠላኝም ብቻ። ቦምባስቲክ ሳይድ አይ ክሪሚናል ኦፌንሲቭ ሳይድ አይ። ዜብራ ደግሞ እንደምታየት ወደ ፈለጋችሁት መሻገር ትችላላችሁ። መሀል አስፋልቱ ክፍት ነው የሚሆነው፣ በአራቱ አቅጣጫ ነው። እዚህ ራሱን የቻለ አንድ ትልቅ ጎድዚላ ሳይዝ የተሰራ ሀውልት አለና እሱን ለማየት መተንኩ። ለምን አቀልድ ይለ አሻንጉሊታቸው ራሱ እንዴት ይቅርታ እንደሚል አጎንብሷል። እዚህ ድረስ መተንማ ጎድዚላን ፊት ለፊቱ ሳያ እንዴ። ማስቲካ አኘኩና ከዛ በሙድ አድርጌ ጠቅለል አድርጌ ልጥለው ብዬ ከበደኝ። ከበደኝ ቃስለመዱኝ። አሪፍ ነገር ጸዲ ነገር እየተማርን ነው። ኖ ጃፓን ኖ ቅድሳት ላይ ነን በሉኝ። አሁን ትንሽ ሰው እየመሰሉ ትንሽ ሰው እየመሰሉ ቼ በዛ ንጽሕና በዛ ቆሻሻ ላከይና ፍቃድ እንዴ እስካሁን ድረስ እኮ የሆነ በቃ ክሎዝ ቱ ፐርፌክት ነው አናኗሯቸው የሚመስለው፣ ሲንቀሳቀሱ፣ ሲበሉ፣ ከሰው ጋር ኢንተራክት ሲያደርጉ ምን ሲሉ ክሎዝ ቱ ፐርፌክት። ይሄኛው ግን መሬቱ ላይም ትንሽ ቆሻሻዎች አሉ፣ ሰዎችም መሬት ላይ የወደቁ አሉ፣ የኔቢጤዎች አሉ፣ እንደዚህ እንትን የተቸገሩ ሰዎች አሉ፣ ምን አሉ፣ ቆሻሻን በየመንገዱ ታያላችሁ። ይህ ትንሽ በቃ አሀ በቃ እነዚህም ለካ ይሳሳታሉ የምትለዋቸው ነገሮች አሉ። ምክንያቱም በዚህ ልክ የሰው ልጅ ፐርፌክት ሲሆን እኔ ትንሽ ልክ አይመስለኝም። ምናልባት እኛ ለትሪፕ መተን ያገኘናቸው ሰዎች እንደዛ መስለው ሊሆን ይችላሉ። የእነሱ የጃፓን ብራንድም እንደዛው ነው እንደ የሀገር ብራንዳቸው የትም ዓለም ላይ ሄዳችሁ ስለ ጃፓን ስጠይቁ የከተማው ንጽህና፣ ሰዎቹ የሚሰጧችሁ ሪስፔክት፣ እርስ በርስ ያላቸው መከባበር ምናምን ጥሩ ባህሪ ነው። ጥሩ ባህሪ ነው፣ ግን ሀያ አራት ሰዓት ሰባት ቀን ሙሉ እንደዚህ ልትሆኑ አትችሉ። አን ወደ ወዳ የሰው ልጅ እኮ አንዳንዴ ጭንቀትም የሆነ የሚያሳስበው ነገርም የሚያስከፋው ነገርም የሚያጣላው የሚያጋጨው ነገር አለ አደለ። እሱም ሰዋዊ ባህሪ ነው፣ ጤናማ ባህሪ ነው ብዬ ነው የማስበው። እና አሁን የመጣሁበት ሰፈር ጥሩ ነው፣ ጥሩ ነው። ትንሽ ወደ ሰው አስጠግቷቸዋል። በዛ እኮ እናንተ ፐርፌክት መሆን ይባል የለም። እዚህ ሌላው ደስ የሚለው ነገር ማለት ነው አሁን አንዳንድ ስቶሮች እቃ ስትገዙ ልብስ የሚሆን ብቻ ሱፐር ማርኬት የሆነ ነገር ስትገዙ ምን ስትሉ ሁሉም ይሁን አይሆን አላቅም ግን አብዛኛው ቦታ እስካሁን ድረስ እኛ የተገበያየንበት ቦታ ታክስ ፍሪ ናቸው። ፓስፖርታችሁን ካሳያችሁ የውጭ ዜጋ መሆናችሁ ቪዛችሁ ምናምን ካሳያችሁ ይመልሱላችኋል። ልብሶችን ምናምን ከገዘው በኋላ የሆነ ፎርም በስልካቸው ማለት ነው አያግሪ የሚል አስሞልተውኛል። ምንድን ነው የሚለው? ያው እንደ ማስጠንቀቂያ ነገር ነው ከዚህ የገዛሁት እቃ የምርም ለራሴ ና ይዞ ለሚሄደው ነው ብላችሁ ነው እንትን ማለት ያለባችሁ መፈረም ያለባችሁ። ምናልባት አሁን የጃፓን ጓደኛ ኖሯችሁ ታክስ ፍሪ እንዲኖረው እቃ በእናንተ በኩል እንዳያስገዛ ማለት ነው። ማለት ነው። ፓርኪንግ ይውልኝ እዚህ ጋር መኪናውን አቆመ። አሁን እዚህ ጋር እየቆጠረች ነው አሁን ማሽኑም። ያው እንደከፈላችሁና እንዳልከፈላችሁ የሚለይበት መንገድ ይኖራል። ስቼክ ሴንሰር አለው ታውቃላችሁ፣ ሴንሰር አለው። አንድ መኪና ፓርኪንግ የራሷ አለቻት። ቀጥሎ ደግሞ ያለው መኪና እዛ ጋ ያለው ለብቻው አንድ አለው። ሁሉም እዛም፣ ተሻግራችሁን ካያችሁ በላው በላው። አሁን እዚህ ጋር የሆኑ ልጆች መጡና ባይካቸውን ቁጭ አረጉ። ጠፍ ምንም የቆለፉትም ነገር የለም ምንም ያደረጉትም ነገር የለም። ማለት የተሳሳቁ በቃ ቁጭ ያደረጉት ሄዱ። አሁን ሁሉም ባይኮች ስትያቸው መንገድ ላይ ያቆሙት ምንም አይቆልፏቸውም። እንዴት ልንሰረቅ እንችላለን የሚል እንትን አይኖራቸውም ሀሳብ። የሆነ ቦታ እኮ አንድ ነገር የራሳችሁ የግላችሁ የሆነ ንብረት ቁጭ ስታደረጉ ትንሽም ሀሳብ ይገባቸዋላ ወይ እዚህ ሴፍ ነው ቦታው ምናምን ትላላችሁ። ጭራሽ የሚባል ነገር የለም አስገባበት ለነሱ በቃ ምርጫ የላቸውም። ረጅም ረጅም እድሜ ከመኖር ውጭ ሌላ ምርጫ የላቸውም። አመጋገባቸው ጤናማ፣ ከዛ ላይፍ ስታይላቸውም እንደምታዩት ስፖርት እንኳን አንድ ጃፓናዊ አልሰራ ቢል፣ ይሄ በቀን በእግሩ የሚንቀሳቀሰው በጣም ብዙ ነው። ከአንድ ስቴሽን ወደ ሌላ ስቴሽን ይኳትኑታል ነው በቃ። ይሄ ብር ሳይኖራቸው መኪና ሳይኖራቸው ወይ የሆነ ነገር ሳይኖራቸው ምናምን ሆኖ ሳይሆን ፓርኪንጉ ኤክስፔንሲቭ ነው። ድጋሚ ደግሞ ታክሲ ልጠቀም እንኳን ካላችሁ አሁን እያየሁት በአንድ ኪሎ ሜትር አሁን እነዚህ ኪሎ ሜትር ታክሲዎቹ በአንድ ኪሎ ሜትር አምስት መቶ በእነሱ ያስከፍላሉ። በእኛ አምስት መቶ ማለት ነው። አንድ ኪሎ ሜትር ደግሞ አስቡት ከወለድ ሶፈር ድልድ ይበሉት አምስት መቶ ብር አይመጣው እኛ አሁን ከኤርፖርት ወደ ሆቴል 1 ከዛ በኋላ እኔ ታክሲ የሚባል ነገር አላየውም። እዚህ ሀገር ጭራሽ ሲያልፉ ራሱ ባላየ ነው ማልፋቸው። ባቡር ባቡር በቀን በ300 በምናምን በቃ ተንቀሳቀሳችሁ ትጨርሳላችሁ። ከስቴሽን ወደ ስቴሽን ከምትሄዱበት ወደ ሆነ የምትሄዱበት ቦታ ተንቀሳቅሳችሁ ትጨርሳላችሁ። ይሄ ኤግዚት ነው ኤግዚት ነው የሚነላቸው አብዛኛው አንደርግራንድ አንደርግራውንዱ ያለው ህዝብ እላይ ካለው ይበዛል። እኛውን ጠፍተናል፣ ግን ተርሚናል ላይ ጠፍተናል። ምን ተሻለ? ይኸኛው በጣም አዛ ተርሚናል አይመጣውም። እንሞክረው እኛም ብሎ ቱሪስቶች፣ እኛም ብሎ ተጓዥ ኳተን ነው ወደ ሁሉ መቅጣጫ ነው መሰለኝ ስቴሽን አይመስልም። ሱቆች አሉ፣ ሬስቶራንቶች አሉ፣ እቃ መሸጫ፣ ልብስ መሸጫ፣ ስልክ መሸጫ፣ ምግብ ቤት፣ ያው እዚህ እቃችሁን አስቀምጣችሁ የምትሄዱበት። በቃ ራሱን የቻለ አንደርግራውንድ ከተማ ነው። በቃ ምንም ፈልጋችሁ አታጡ። ሱቅ ጥግ ድረስ የፈለጋችሁትን ብራንድ። ውጭ ነው ይመስለው እኮ አይጋጩ። ምግብ ቤት አለ። ራሱን የቻለ አለም ነው። ኧረ በለ እህት፣ አሁን እዚህ አለመጥፋት አይቻልም። ምን ተሻለ

ያ አላህ እውነታቸውን ነው። ስቴሽኑ የሆነ ነገር መስመር ከሳታችሁ በቃ ራሳችን ነው የምጠሉት። ያለ ፍላይት አዲስ አበባ ሁላ ልትገቡ ትችላላችሁ፣ መሬት ለመሬት ተርመጥምጣችሁ። ዋ ዋ ዋ ደግሞ አንዴ ይህችን መስመሯን ካለፍናት፣ ይህችን መስመር ካለፍናት ብር ትቆርጣለች ሰው ተመልሰን ለመመለስ በቃ በሌላ መንገድ ነው የምንሄደው። ይህችን አንዴ ስካን አድርገን ካለፍን መቁረጥ ይጀምራል። ከዛ ኤግዚቱን ለማግኘት ሌላ ይሄ ደግሞ ቻርጅንግ ስቴሽን ነው፣ ካርዳችሁን ምናምናችሁ ቻርጅ የምታደርጉበት። አላ ቻርጅ ታደረጋለሁ አለ እርግጠያጣይህ ይሄ እንደ እንትን ደ ነገር ነው። ዋናው ነገር ይመስለኛል ተርምናል እ እንዲያውም ትንሹ መሰለኝ። በከለር እኮ ነው ግን እኔ ልጆች ሆኖ ማለት ነው። ስለዚህ ስቴሽን የሆነ ኮርስ የሚሰጣቸው ይመስለኛል፣ ዝም ብዬ ያለማጋነን የሆነ ኮርስ ይሰጣቸዋል። መስመሩ የሚለዩበት የማይጠፉበት የሆነ ትምህርትማ ይሰጣቸዋል። አራሰውዬ ይሄ ማቀድም ወጣን እኮ ሞጫ ራሳቸው እንደዚህ የተወካከቡ ማንን ነው የምጠይቁት? ማንን ጠይቃላችሁ? የሆነ በጣም ሻርፕ ነው ባቡሩ ባቡሩ ትንሽ ቃ ራሱ እንትን አይልም፣ ዝነፍ አይልም። እና ሰዎች አቁማችሁ መጠየቅ ራሱ አዛ ነው። ኧረ ከጓደ አንተ ከአንተ ጋር እንዳልጠፋፋ ጭራሽ ሰው አገኘ ነው በስተ

ይሄ እኮ ራሱን ይቻል አድቬንቸር ነው። ዋት እኔ ጠፋን ነው ስቃላ እዚህ ተርሚናል ላይ ያሉ ፈረንጅ ማለት ጃፓናዊ ያልሆኑ ሰዎች በተወያቸው እኛንም ጨምሮ ድንብርብር ድንብርብር ብለዋል። ሁሉም ሰማ ኮሚቴ መስረት እንደ ተርሚናል ውስጥ የጠፉ ማህበር ምናምን ብለን የተመታ ቀልድ ነው። እራሱ የምትቀልዱት ድሮ አሪፍ ቀልድ ነው። ምቀልድ ምን አልከኝ? ከላይ ባቡር እየሄደብን ነው እየጠየቀ ነው። እንግዲህ ያው ይነግሩት እንደሆነ አንዳንዶቹ የሚገርማችሁ ጊዜም የላቸውም ሊያናግሯቸው። ቃ ስጠይቋቸው መደናቆርም አይፈልጉም፣ ያው ስለተቻኮሉ። እኛም እንዲያስረዱን ኤክስፔክት አናደርግም። ብቻ ወከባ ነው ወከባ። ግራ ነው የሚገባችሁ ቦታው። እነዚህ ደግሞ ያቸኋቸው ባንዲራ የያዘችው በግሩፕ የመጡ ናቸው እና እንዳይጠፋፉ ባንዲራውን እየተከተሉ ነው የሚሄዱት። የሆነ ቦታ ከጠፉ እንኳን እንደዚህ የሆነች ባንዴራ ብቅ ያለች ባንዴራ፣ ይኸውና እየሮጡ ባንዴራ ጋር ይደርሳሉ። አሪፍ ቴክኒክ ነው፣ በእርግጥ አሪፍ ቴክኒክ ነው። ግን ባንዴራ የምትይዟ ከጠፋችስ ነው። አሁን የሁሉ ወከባ አንድ መውጫ መስመር ኮን የፈለግ ነው። ባቡር የምንይዝባት አንድ መስመር፣ ግን ጥለፍለፍለፍለፍ ያለ ሰው የሰው ብዛት ያለው ጋጋታ፣ ግራ ነው የሚገባ የሆነ ትደናበራላችሁ፣ ሳትፈልጉ ከዛ ደግሞ መስመሩን ለማንበብ ራሱ አስቸጋሪ ነው። ላይኖቹ ምናምኖች አስቸጋሪ ናቸው። ፋይናሊ ማለት ነው። ይሄኛው ትልቁ ስቴሽን ጃፓን ውስጥ ካሉት ስቴሽኖች በሙሉ ትልቁ ስቴሽን ይሄኛው ነው። ብንጠፋ ኮርስ አይገርምም እንዴ ለራሱ አልገባውም። እሱ ራሱ ገና ጎግል አይቶ ስንት ነገር አድርጎ መሰለ ነገረኝ። ከዚያ የመጀመሪያው የተመሰለ የምንሄደው ይሄኛው ትክክለኛ መግቢያ አልነበረም። በሌላ በኩል ነበር መግባት የነበረብኝ ከመጀመሪያው። ችግር የለውም ግን ያማሞቴ ላይን ሽንጂኩ፣ ከዛ ያማሞቴ ላይን ይሄኛው ማለት ነው ፕላትፎርም 15 ከዛ ሚሽኒፖሪቶኪዮ ሜትሮ ቺዮዳ የሚባል ላይን እንገባለን ማለት ነው። ቺዮዳ ላይን ፕላትፎርምቱ ላይን ያልነው እሱ ወደ አያሴ ይወስደናል ይመስላል። ቤታችን እንገባለን፣ በሰላም ወደ ቤታችን እንገባለን። በዛ ጋር መውጫዋለሀ አይመስለኝም። ደስ የሚለው ግን አትደበላለቅም። በቃ እነሱ እግራቸውን ይዘው ይወርዳሉ፣ አንተ ቀኝን ይዘን ትወጣለህ። ባቡሩ ዞሩ ሲል እዛ ያሉት ህዝብ አይታል። እርግጠኛ ነህ? ዚህ ነው የምንገባው። ሌላ አለም ደግሞ እዛ አለ። ኧረ በለው በዚህ በመሀል ያልፋል። እዚህ ጋርም አለ፣ ከጀርባ ከታች ያልፋል። በጣም ግድንግድ ነው። በጣም እንደዚህ ይሆናል ብዬ ነው ያልጠበቁ። አሁንም በእሱ ተማምነን ነው እርግጠኛ ነን። ግፋቢል ታክሲ አስራ አምስት ሺህ ከፍለን መምጣት ባለው ተጠቃጥቀን ልንሄድ ነው። ደግሞ አሁን ደግሞ ስቴሽን እንቀይራለን እኛ ወደ ያዝንበት ሆቴል ማለት ነው። እንደዚህ ነው መሀል መሀል ላይ ስቴሽን እየቀየራችሁ ነው የምትዛዛጉት። አሁንም እዚህም ልንደናበር ነው በእናት ፎሮ ወይኖ ቶንጌ ሺናጋዋ በቃ እዚህ እዛ፣ ታፔላዎቹን በስነስርዓት ካነበባችሁ ትንሽም ቢሆን ሂንት ይኖራችኋል። ቪዲዮ ላይ እንደሚታየው ቀላል አይደለም። ምናልባት እዚህ ጃፓን መታችሁ የምታውቁ ወይም እዚህ ጃፓን የምትኖሩ ሰዎች የሆነ ሰዓት ላይ በደምብ ትለምዱት ይሆናል እንጂ በጣም ነው ግራ የሚያጋባው የተወሳሰበ ነው። እና ደስ የሚለው ነገር እንደዚህ አይነት ቦታ ስትሆኑ ፕሬዘንት ነው የምትሆኑት። በቃ እዚህ ቦታው ላይ መሆን አለባችሁ። ማይንዳችሁ እያንዳንዷ ሰክንድ፣ እያንዳንዱ ደቂቃ ማሰራት አለባችሁ። እሱ ነገሩ አሪፍ ነው። ትንሽም ቢሆን የሆነ ከንቃት ዞር ማለት የለባችሁ። ሁሌ ንቁ ነው መሆን ያለባችሁ። ግን ወደ ታች ስንት አለው ባቡር ስቴሽን ሶስት? አረ፣ ይሄማ የሆነ ሪሰርች ያስፈልጓል። ሰው ከፈለጋችሁ ፊዚካል ካርዱን መግዛት ትችላላችሁ። እያንዳንዱ ስቴሽን ላይ ካርዱ ይሸጣል። የተለያዩ ካርዶች አሉ። ሱካ ካርድ አለ፣ ፓስሞ አለ፣ ሌላም አለ፣ ስሙ ጠፋብኝ። ብቻ እናንተ እንደ ምርጫችሁ መግዛት ትችላላችሁ። ሱካ በጣም ይታወቃል፣ ብዙ ሰው ሪከመንድ ያደርገዋል። ከፈለጋችሁ ደግሞ ታገናኙታላችሁ ከስልካችሁ ጋር ማለት ነው እዛው ዋሬት ላይ አርትሉና ሲኳን ትጨምሩታላችሁ ከዛ ከክሬዲት ወይም ዴቢት ካርዳችሁ ጋር እየቆረጠ ብር እንትን ይላችኋል ማለት ነው። ዴቢት ካርድ እና እንትንም የለንም ካላችሁ ደግሞ የአንዳንዱ ስቴሽን ላይ በካሽ እችን ሲኳ ካርድ ስልካችሁን ታገናኙና ማሽኑ ላይ ካሽ ታስገቡበታላችሁ ወደ ሲኳ ካርዳችሁ ይቀይራል። በጣም ዘመናዊ ጽድት ያለ። ፋይነሊ ፋይነሊ አልተጠፋም አልተጠፋም አልሐምዱሊላህ፣ አልጠፋንም እንዴ። ጭንቀት ጭንቀት፣ የማታውቁት ሀገር፣ የማታውቁት ቋንቋ፣ የማታውቁት ተርሚናል ስቴሽን አሰራር ውስጥ ገብታል፣ ግራ ግራን ይገባል። ግን በስተመጨረሻ እንዴትም ብለን ግራም ተጋብተን ሰውም እየጠየቅን እየተደናቆርን ምን እያለን ረጅም ሰዓት ቢፈጅብንም ወደ ያዝንበት ሆቴል ደርሰናል። ከዚህ እንኳን አይጠፋን ገለገል እና አሁን ይችኛዋ ማለት ሎከር ነች። እና ለምሳሌ የሆነ ቦታ ለመሄድ ፈልገህ ምናምን ሻንጣ ማስቀመጥ ከፈለግ ትላልቅ ሻንጣ ከሆነ እዚኛው ጋር፣ ትናንሽ ከሆነ ከላይ ከተልክ አንዴ ለመጠቀም ትልቁ 900 ወይም ትንሹ 600 ወይም ከፍለህ ተቀምጥ ትችላለህ። አንዴ ማለት ለምን ያህል ብቻ ለምሳሌ ጠዋት አስገብተህ ማታ ብትመለስም ትችላለህ። አንዴ ለመጠቀም ማለት ነው። ሳምንት ሁለት ሳምንት ጋር፣ አይ ዶንት ኖ አላየሁትም። እንደዚያ አይነት ነገር ሊኖረው ይችላል። ያው የሆነ ነገር የሆነ ነገር ሊኖረው ይችላል። ያው ጃፓንኛ ነው። ታነባለህ? ጃፓንኛ አስተማሪ አይደለም እንዴ? ይሆን ይችላል። አዎ

አንተ ሰው የምን እንደ ምትቀበጥረው ነው ያለችው ነው እኔ ሰምቻታለሁ። እዚህ ጋር ደግሞ ይኸውልህ፣ ፎቶ ፎቶ፣ አሁን ጉርድ ፎቶ ምናምን ካሜራን አያስፈልግም። እንደፈለግህ እዚህ ጋር ገባህ አትል እና እዚህ ጋር ደቅ ብለህ ከዛ ፎቶውን በዚህ ያወጣልህ። በጣም አሪፍ አይደል? የውጭ ፊልሞች ላይ እዚህ ጋር ደግሞ ለምሳሌ አሁን ስራ ቢረፍድብህ ብቻ የሆነ መስራት ያለብህ አስቸኳይ ስራ ቢኖርብህ እዚህ ጋር ከፍለ ገባህ ገባህ አትል እና